እውነት ለመናገር ያክል ወይኔ የበላቸው ብሎ መሮጥ አሁን ነው ትክክለኛው አግባብ ያለበት ቦታ ላይ መጠቀም ትላላችሁ። ምንድን ነው እያየን ያለ ነው? ያው አያደርገውም ቀብራራው፣ የሀይሚየ ቀብራራ አያደርገውም። አያደርገው ይቺ ስምረት መሆን አለባት፣ ስምረት መሆን አለባት ፊቷን። እኔ በህግ አምላክ ብሮኬ፣ እኔ ይኸው ቀኑ አልመሽ ብሎኛል። እረሱን ቶ ምግብ አልበላ ብሎኛል። ትንፋሽ የተቆራርጧል፣ እያልኳቸው ነው ቤተሰቦች። እውነት እንዲህ ማነች ግን? ስምረት ነች ምትሆኑ። በእርግጠኝነት ያ ብሩኬ ትንሽኛን ለማስደንበር ያደረገው ነገር ነው። እንደማታደርገው እንተማመንብሃለን። ቃል አስገብታሃለች። ዋ ከሌላ ሴት ጋር ብላለች። ቅማማ አንቺም ዋ ብሎሻል እንግዲህ እውነት ለመናገር ቤተሰብ በጣም ነው የደነገጥኩት። ፎቶውን እንዳዩት ምናምን ደንግጬ ነበረ። ቪዲዮ እንኳን ቶሎ አልሰራውኝም ከመደንገጤ አንጣር ማለት ነው። ነገር ግን ያው ተረጋግቼ እየሰራውላችሁ ነው። የማይቀረውን ያ ቡሩኬኛ የሃይሚ ወታደሮች ማለት ነው። ያንተም ወታደሮች ነን። ነገር ግን ያንተም የሃይሚ ወታደር ልንሆን የምንችለው ከሀይሚ ስትሆን ነው እንጂ ከሌላ ከጠንፌ ከሆነ አይ ለነ ጠንፌ ነው ወታደር ሆነን በመጡበት እግራቸው የምናሳድዳቸው። ሳምሪ ናት በሚለው ነው የኔ ልብ። አሁን እያረጋገሁት ተረጋጋ ልቤ፣ ሳምሪ ነች ምናምን እያለ ልቤን እያረጋገሁት ነው። ትንፋሽ አጥሮኛል። ትንፋሽ ጥላለች።